ቡታጀራ ሄደች ሌላ ነገር ብትፈጥሪ ወይም ሌላ ነገሮች አደርጋለሁ ብት ጋይስ አብርሃም ነፃነትን፣ አብርሃም እንግዲህ ወደ ቡታጀራ ሄደዋል። እሱም ለምንድ ነው የሄዱት? ነፃነት ወደ ቡታጀራ አደርሷት ሊመለስ ሄደዋል የሚባል ወሬ አለ። እኔም አውቀው ታሪክ የለም። እውነት ለመናገር በውስጥ መስመርም ስጠይቅ አዎ፣ ድመቱን ድመቷን ወርውሯት ሊመለስ ሄደዋል ወይም ደግሞ መጥተዋል ተብያለሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁ? ልኝ በያላችሁበት ሰላምና ጤና ደስታ መንግላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እና ታዲያ ሁሉንም ሰው አብ አብርሃም የምሰማው እውነት ነው አብርሃም የሚያደርገው እውነት ነው አብርሃም አብርሃም አብርሃም እየተባለ ነው አብርሃም ጉድ ሄደ ተባለ ወደ ቡታጀራ የምትሉ አላችሁ ወደ ቡታጀራ አብርሃም ቢሄድ ራሱ ነጻነትን ወርውራት ሊመለስ ነው የሄደው እና ያገባኝ እኔ ሴት ስለሆነች ብቻ አይደለም ምደግፋት ሴት ስለሆነች ብቻ አይደለም ሴት ሆና ስህተት በደል ስትበደል ብቻ ና ብቻ ነው ምደግፋት ና ወደ ቡታጀራ ሊያደርስ አድርሷት ሊመለስ እንጂ ለሌላ ታሪክ አይደለም ማለት ነው እና እዩ የሚባለው ልጅ ንግግሩ ከሰማችሁት ከሆነ በደንብ ካዳመጣችሁት እዛ ጋር መረዳት ትችላላችሁ። ወደ ቡታጀራ ሄደች ሌላ ታሪክ እፈጥራለሁ ብቲ ራሶች ላይ ነው ችግር የሚፈጠረው አላት። ያ ማለት አብርሃም ነው የሚያደርሳት ወይም ደግሞ ያደረሳት ማለት ነው። እና እዩ እንግዲህ ሸኝታ ናታል ወደ ቡታጀራ ብሎ ተናግረዋል። በመቀጠል ብዙ ጥያቄ ተጠይቃ ነበረ ተብያለሁ። እውነት ለመናገር በውስጥ መስመርም ብዙ ጥያቄ ተጠይቃለች። አብርሃምም ትክክል ነው፣ ሩታም ትክክል ናት። አብርሃም ጋር ጥፋት አለ፣ ሩታም ጋር ጥፋት አለ ተባልኩኝ። ኦኬ ሩታም ትክክል ናት። አብርሃምም ትክክል ነው። ሩታም ጋር ጥፋት አለ፣ አብርሃምም ጋር ጥፋት አለ የተባለው አብርሃም የሆነ ለሷ ለሷ ያደረገው ነገር ሊኖር ይችላል። እኔ ያገባኝ መዳ አልናገርም። ውድ ቤተሰቦች እንደዚ አይነት ነገር እና አብርሃም በራሱ ጊዜ ያስረዳል ብዬ አስባለሁ። ይሄንንም ነገር ሩታም ደግሞ ትረዳለች ብዬ አስባለሁ በዛ ሰዓት ማለት ነው። ስለዚህ ሁሉንም ነገር እምናይ ይሆናል በራሳቸው ማፈ የምንሰማው ይሆናል ማለት ነው ባጭር አማርኛ። ነገር ግን ወደ ቡታጀራ ቢሄድ እራሱ እሷን ወሩሯት ሊመጣ እንጂ ከእሷ ጋር ሊሆን ወይም ደግሞ ከእሷ ጋር ሊንዘላዘል አይደለም ማለት ነው ባጭሩ። ሌላ አብርሃምን የምጠሉት አስመሳዮች ሁላችሁም የምትሉ ልጆች አላችሁ። እኔ አንድርች ቀን አብርሃምን ነቅፌው አላቅም። እዚህ እኔ ቤት የሚመጡትን ራሱ በደንብ ይከታተሉኛል ያውቃሉ ማለት ነው ቪዲዮን እስከ መጨረሻ ራሱ የሚከታተሉ አለው ስለዚህ እኔ አብረሀም አንተ እንደዚህ ብዬው አላውቅም እና የሆነ ስተት ወይም ደግሞ በመጡበትን መንገድ ልመልሳቸው እችላለሁ በመጡበትን መንገድ ልናገራቸው እችላለሁ እንጂ አንደች ቀን አንቺ እንደዚህ ታየ አንተ እንደዚህ አብርሽ ብዬ ተናግሬም አላውቅም እና ብዙዎቻቸው አሉ የሚሳደቡ ማለት ስለዚህ እኔ ተሳድቤ አላውቅም ማለት ነው ወይም የምሳደበው ለአንዳንድ ተሳዳቢዎች ብቻና ብቻ ነው አሁንም ቢሆን ነጻነት እንግዲህ ድመት በቃ ድመት ነሽ ነው። እና ለመናገር ድመት ነጽ ድመቷ ነው የምለው። አበቃ። አዎ፣ ምክንያቱም እናቶቻችን ድሮ ወተት እንደዛ ምንድን ነው የላም ወተት ባስቀመጡበትን ቦታ ይበላባቸው ነው ይጠጣባቸው ነበረ። ያ ሲጠጣባቸው ሁሌ ሲያስቸግራቸው ምን ያደርጋል ነበረ፣ እናቶቻችን ሩቅ ቦታ ወስደው ሲወረውሩ አይቻለው እና ያ ድመት ደግሞ ተወሮሮ ራሱ እኮ አይወረወርም ጋይስ፣ ርቀት ቦታ ራሱ ተወስዶ ተመልሶ የሚመጣበት ጊዜ ነበረ ማለት ነው። እና ከሌ ወስዳ የሆነ ርቀት ቦታ ወረወረችና መልሰው መጣ ይሉ ነበረ ማለት ነው። ስለዚህ አሁን ነፃነት እኛን አሰድበሽናል በየገዝቶ የ እየተሰደብን ነው ያለ ነው። ወላይ በጣም ልክስክስ ናችሁ። ልክስክስ ራሱ አይገልጻችሁም። እኔ ቡታጀራ ሴት ስለሆንኩ እኮ ብቻ ልደብቀላችሁ አልችልም። ምክንያቱም እኛ ራሱ ጭምር ነው እያሰደባችሁን እኛ ጭምር ነው ጭፍልቅ እየተደረግ ያለነውና ያለ ነው እና በየገስቱ በየዩቱብ ቻናሉ ላይ ብላ እየተሰቀሉ የቡታጀራ ሴቶች ብቻ ነው በቃ። በጠቅላላ በአንድ ሴት የመጣ ደግሞ፣ ሁላችሁም እዚህ ጋር እንድታቆልኝ የምፈልገው ነገር በአንድች ርካሽ ሴት ሁሉም የቡታጀራ ሴት ልትጠራ አይገባም። ባጭሩ፣ አዎ ርካሽ ናት። ዛሬም ይሁን ነገም ርካሽ ናት። ርካሽ ባትሆን ሲኖሩ በባለ ትዳር ወንድ ላይ ተንጠልጥላ የፈለገ ስራ ራሱ ቢሆን እንደዚ አይነት ነገር እኛም እንድታሰድብ አታደርግም ነበር። እኛም አሰድባለች፣ ሀገር ማሰድባለች። ዛሬም የሆነ ነጌም ርካሽ ናት። ነጌ ኢትዮጵያ ራሱ ብገባ ፊት ለፊቷ ርካሽ መሆኗን እናገራለሁ። እኔ ብዙ ጊዜ ስለ ዩቱበሮች ስነቅፋቸው አይታችሁ አታውቁም። ለምን ነጌ ስገባ ስለማገኛቸው ስለሚገናኝ ነው የማልወቅሳቸው። ስለዚህ እሷ ግን እንዲ ፊት ለፊቷ ነው የምነግራት። እሷ ከመጣች ወዲህ ነው የቡታ ጀራ ሴቶች ርካሾች የቡታ ቡታጀራ ሴቶች ቤተሰብ የላቸውን ወይ እየተባል ያለ ነው። እሷ ከመጣች በኋላ ነው። አዎ እሷ ከመጣች በኋላ ብቻና ብቻ ነው። ስለዚህ ይሄ ነገር ደግሞ ፊት ለፊቷ ራሱ በአፌ ልላት እችላለሁ። እንኳን በኢዱ እንኳን በርቀት ሆኜ ሚዲያ ላይ ቅር እና ፊት ለፊቷ እላታለሁ። በአካል ምንም አታመጣም። ምክንያቱም እኛን ራሱ እየተሰደብን ስለሆነ፣ ስለዚህ ቡታጀራ ሴቶች ቤተሰብም አላቸው፣ አባትም አላቸው፣ እናትም አላቸው። አንዳንዶቻቸው ግን ቤተሰቦቻቸው በጊዜ ቀብረዋል፣ ወይም ደግሞ በር ተዘግቶባቸዋል፣ ወይም ደግሞ ቤተሰቦቻቸውም ልክ እንደነሱ ርካሾች ናቸው። አከተመ። ይሄ ደግሞ ተናድጄ ነው የምናገረው። ለምን እነሱ በእነሱ የመጣ እኛ መጨፍለቅ የለበትም፣ በእነሱ የመጣ የእኛ ቤተሰብ መሰደብ የለበትም። እንደ ጠቅላላ የቡታጀራ ሴቶች ቤተሰብ የላቸው ቤተሰብ ድረስ ነው። ስለዚህ ርካሽ የሆነችው እራሷ ናት፣ ርካሽ ናት። አሁንም ቢሆን ቤተሰቦቿ ገላም ቀብራ ሊሆን ይችላል፣ ወይም ደግሞ እንደሷ ርካሽ ናቸው ባጨር አማርኛ። ምክንያቱም የትኛውን ቤተሰብ እናትና አባት እንደዚህ አይነት ነገር ሊሰራ አይፈቅድም አሁ አይፈቅድም። ባለትዳር ወንድ ጋር በራሳቸው አስቦ ሄዳችሁ መንጠልጠል ማለት ምን የሚሉት ነው? እና ለማንኛውም እኔ ክፉ ነገር ልናገር አልነበረም። ነገር ግን በየቦታው ሴት እንግዲህ ወላይ ጨንጓራ የተቃጠለ ማለት ነው። የቡታጀራ ሴቶች ቤተሰብ የላቸውም ወይ? የቡታጀራ ሴቶች የቡታጀራ ሴቶች በሱ እየተባለ ያለው ሩታ መጣች። አንድ ጊዜ የቡታጀራ ሴቶች ተብለናል አልተባልንም? ፍቅር መጣች። የቡታጀራ ሴቶች ተብለናል አልተባልንም? እሷ ስትመጣ ግን የቡታጀራ ሴቶች ቤተሰብ የላቸውም ወይ? አሳዳጊ የበደላቸው እንደዚህ፣ በቃ እንዴት ልባል ያላችሁ በጣም በጥፎ፣ መጥፎ ንግግር ስላለ ነው እና ርካሽ የሆነች ሴት አዎ፣ በባለ ትዳር ላይ ስንት ጠለጠለ የመጀመሪያ የነበረች እሱ አላት። አሁንም ቢሆን አዎ፣ ርካሽ ናት፣ ለእኔ ርካሽ ናት። የትኛውም ሴት እንደዚያ አይነት በባለ ትዳር ወንድ ላይ ሄዳ ፊት ጠምትል ማለት ነው እና ለማንኛውም ከተለያዩም ስለቆየ ያናክል እኔ ቦታ አልሰጠዋል። ሀቅ ቢኖራ ትፋረድላት ነበረ፣ ሀቅ የላትም። ሩታም ደግሞ በማንም ሰው ህይወት እንዳልገባች ዛሬ የሚሆን ነገ ማስረግጭ ነግራችኋለሁ። ምክንያቱም አልገባችም በየትኛውም በማንኛውም ህይወት የገባች ነገር የለም። እና ማሰራት የነበረበትን አካል አሰርተዋል። አብርሃም አደለ። ስለዚህ ሊወቀስ አይገባም። አሰርተዋል መስራት በሚፈልጉበት ሰዓት፣ የትኛውም ሴት ስለዚህ፣ እቺ ልጅ ደግሞ መጣች ህይወትዋ ላይ በቃ ተፋቀሩ ተጋቡ አከተበ። ይሄ ነው መጨረሻው ማለት ነው። እና እችኝንም ደግሞ ወደ ቡታጀራ አይፈለገ ቢወስዳት ራሱ ወርውሯት ነው የሚመለሰው። ልክ እንደነገርኳቸው የድመቱ ባህሪ ተጠቀሙ። እሺ ድመት ወተት አስቀምጠው ሲጠጥ እየጠጣ ሲያስቸግራቸው ርቀት ቦታ ይወረውሩ ነበር አልኳቸው። በዚህ ይገባቸዋል። ስለዚህ እሷም ድመት ነው ይሆን? ድመት በቃ ድመት እውነት ነው ብላ ልክስክስ ድመት እንዲህ በእንትን በምንድን ነው ስረማት ወጪ እና እንደዛ ነው ላችሁ፣ ያለው ውድ ቤተሰቦቼ ሌላ ስለ አብርሃም የጻፋችሁ ልዩ ብዙ ልጆች አላችሁ፣ ኮሜንት ስር አስመሳዮች ናቸው። አብርሃምን የምትጠሉ ያላችሁን፣ እኔ አብርሃምን አንድች ቀን ተናግሬውም አላቅም፣ ተሳድቤም አላቅም፣ ዛሬም አልሳደብም፣ ነገም አልሳደብም። በሚመጡበት መንገድ ግን እንመልሳቸዋለን። ይሄ ብቻና ብቻ ነው፣ ከዚህ ውጭ ምንም የለም። እና ሩታ ራሱ ጥፋት ቢኖርባት ልናገራት እችላለሁ፣ ግን እስከ ዛሬ ድረስ ምንም አይ፣ ነገር አላየሁም። በመጣችሁበት መስመር ደግሞ ሩታ ለምንድነው ይሄ ያደረግሹ ብዬ ልናገር እችላለሁ። ሩታ ለምሳሌ የድሮ ኤክስዋን ይዛ ብትመጣ፣ ሩታ እንዴት እንዴት ሴት ሆነሽ ባለትዳር ሆነሽ እርጉዝ ሆነሽ እንዴት ሌላ ወንድ ሊመጣ ይችላል ብዬ እከራከራታለሁ። ዝም አልላትም። እውነቴን ነው የምላችሁ። እኔ መጥፎ ነገር ስትሰራ ባያት እኔ ዝም አልላትም። ስለዚህ እናገራታለሁ፣ መናገር ባለብኝ አግባው ማለት ነው። እና አብርሃምም ደግሞ እሷ ያመጣል ምናልባት የራሱ የሆነ ለእርዳታም ሊሆን ይችላል። ብቻ ዩቱብ ቻናል በማሳደግም መታ ሊሆን ይችላል። እሱ በራሳቸው አፍ ይፋ የሚያደርጉ ይመስለኛል። እኔ መጨረሻ አካባቢ ሊያደርጉም ይችላሉ ላይደርጉም ይችላሉ። አላውቅም። ብዙ ጊዜ ይፋ ያደርጋሉ ብዬ የምጠብቃቸው ነገራቶች ብዙም ይፋ አልተደረጉም እስከ ዛሬ ድረስ። ሩታ የፍቅር ጥያቄ እንዳልጠየቀች ራሱና ሩታ የፍቅር ጥያቄ ስትጠይቅ፣ እሷ ስትጠይቅ እንጂ እሱ ሲጠይቅ አይተናናቅም አላችሁ። ብዙ ልጆች ራሱ ቀን ቤት በኩል ነው የምታዩት። ከሚዲያ ጀርባ ለቪዲዮ ድምቀት እኮ የተደበቀው እስከ ዛሬ ድረስ እና፣ ለማንኛውም አዎ አብርሃም ነው የጠየቀት እንጂ ሩታ አይደለችም እላችኋለሁ። ብዙ ልጆች ደግሞ በደንብ ያውቃሉ። ቢያቆሙት ግን ይፋ ለማድረግ አይፈልጉም ነው ምድር ተንከሲት ይፋ ማድረግ አይፈልጉም።